አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮቹም ሼር፣ ላይክ እያደረጋቸው አበረታቱ ይላለውኝ። ዛሬ እየላችሁ የመጣሁት እንግዳ ክፍል አስራ ሶስት ነው። ክፍል አስራ ሶስት ላይ እንዳየነው ኑኑዬ እንዳመለጠች አይተናል። ቤተሰቦቿም በደስታ በጣም ደስ ብሏቸው እየተደሰቱ አይተናል ማለት ነው። ኑንዬ እንግዲህ ካለችበት ስቃይና መከራ በባዶ እግሯ ወጥታ አመለጠች። በጣም ደስ የሚል ነገር ኑኑዬም አምልጣ እየተሯሮጠች መንገድ ላይ የምታደርገው ጠፋባት። ምን ላደርግ ማንጋ ላስደውል በምን ስልክ ልደውል የት ነው ይሁን ያለውት እያለች አንድ መንገደኛ መልካም ሰው አገኘች። ከዛም አስደወለች። ጭንቅላይና ሐሳብ ላይ ከመቼ መቼው ድምፅ አንሰማለው ይሁን እያለች የምጠብቃት እናቷ ጋር አጋጣሚ ስልኩን አስጫወች እና እናቷም አንስታ ድምጿን ስሰማ ወዲያው አወቀቻት። ኑኑዬ እንዴት ነሽ፣ የት ነሽ ብላ የምትለው ጠፋባት። ቆይ ቆይ ቆይ ያለች ያለሽበት የት ነው ስትላትም፣ አይ ቆይ በቃ ለአባትሽ ቢሰጠው ይሻላል ብላ ወስታ ለአባቷ ሰጠች። አባቷም ሲያናግራት እሷም ምንም ነገር ለማውራት አልቻለችም። ያስደወላት የመልካም መንገደኛው አንስቶ እኔ ላዋራልሽ ያለሽበት እኔ ልናገር ብሎ ስልኩን ተቀበላት። እሱም ያለችበት እንዲመጡና እንዲቀበሏት ያለችበት ጠቆመላቸው። እናትና አባት እየተሯሮጡ ሄደው መንገድ ላይ አገኛት። በጣም ተደስተ፣ በጣም በደስታ ተዋጡ። እንዲሁም መንገደኛው ስልክ ያስደወላት። በጣም አመሰገኑት። ጸሎቱ ማድረጉለትና በጣም ስላስደወልካትና በጣም ጥሩ ሰው ነህ ብለው አመስግነውት ኑኑን ይዘው ወደ ቤታቸው ሄዱ። ቤታቸው ውስጥም ሁላቸውም በሀዘን ውስጥ ኑኑን ኬት እናገኛታለን መቼውን፣ የምትመጣው መቼውን የምናገኛት ብለው ሀሳብ ውስጥ የነበሩ ቤተሰቦችም ሁላቸውም በደስታ ባይንባ ተዋጡ። በአጋጣሚ ቤት ውስጥ ገብተው አዳኑም። እንግዲህ የሚወዳት ሀሳብ ውስጥ ተውጡ። ይህ የተረገመች የሄለን ልጅም ሄዳ እሱን ስለምታፈቅረው አቃቅፋ ልታወራውና ልታጫውተው ብትሞክርም እሱ ግን ሊያጫውታትም ሊያናግራትም አልፈለገም። መኩም ታዱ እንደምትወደውና ልታጫውተው ቡና ላፍላልህ ልታዝናናው ብትሞክርም እሱም ሊያናግራት አልፈለገም። ቡናም አልጠጣም ብሎ መለሰላት። እነሱም ቁጭ ባሉበት ኑኑም ሮጣ መጣች። አይ ተሳሳሙ። ሄዳም ለጓደኛዋ አቅፋ ያዘችው። እሱም እንዴት ነሽ ደህና ነሽ ብሎ ቢጠይቃትም እሷ መለስ አልቻለችም። ቤተሰቦቿን ስላገኘች እና ወደ ቤቷ ስለተመለሰች እጅጉኑ ተደሰተች። የምትለውምና የምታወራው ጠፋባት። ከዛም ተቀመጡ። ትንሽ እንደተቀመጡ ይ እህቴ ናፍቃኛለች መሲ ብላ ስታናግር፣ አባትና እናት መሲ ብቻም አደለችም፣ የምትወጅውና መከታሽ የሆነው ጀግና ወንድምሽም እዚሁ ነው ላንቺ ብሎ መጥተዋል እኮ ብላ መኩ እንዳለ ነገረቻት። እሷም ወንድሜ ብላ ሮጣ ተነሳች። ተነስታ ሮጣ ሀበቤ ብላ አቅፋ የያዘችው እሱም የሚያደርግ ነገር ጠፋባት ጠፋበት። ፊት ፊቷን ያያል እሷናት አይደለችም የሚለው ነገር እውነት መጣች እንዴ ብሎ ፊት ፊቷን ያያል። ተቃቅፎ ተላቀሱ። ሰላምን ብድግ ብላ ተነሳች። መሲም ብድግ ብላ ተነሳች። አብሮ መለቃቀስና መተቃቀፍ እንደዛው በቦታቸው ቁጭ እንዳሉ ታዱም ዝም ብላ ፈጣት ታያቸዋለች። እሷ የምትፈልገው መኩ እንዲያዋራትና እንዲያጫወታት እንዲሁም ፍቅሯን እንድትገልጽለት ነው የምትፈልገው እሱ ግን አላዋራትም፣ ምክንያቱም በኑኑ ሀሳብ ውስጥ ነው ያለው። እሷ እንዲሁም ታዱ የምትሆነው ሀረካት ሁሉ እያስገረመው መጣ። ምን እየሆነች ነው እቺ እያለ እንዲሁም መሲም እንደዛው አይ እቺ ልጅ ምን እየሆነች ነው እያለች እነሱን በተቃቅፉበት እንኳን ደስ አለሽ፣ አይ ኑኑዬ፣ መጣሽ እንዴ ብላ አቀፈቻት ከሳመቻት በኋላ ለምን እነሱንም አልስምም የሚለው ነገር ያው መኩን ስለምትፈልገው አቀፈችና ሳመችው እንዴ ምንድን ነው አንቺ የምትሳሰሚኝ አረ ወደዛ ዞር በይ ብሏት እሷም ተከፋች አይ በቃ አፍራ እንዲሁም ሁላቸውም ለምን አስም ብላ መሴንም ሄዳ ሳመቻት ተሳስሞው ቁጭ እንዳሉም መሴ አይ ቦታው ስለጠበበ እሷ እንዲሁም ታዱ እንድትወጣ ፈለገች ቦታው ስለጠበበ ለምን ወንበር አላመጣም ብላ ስልኳን አንስታ ወጣች ኑኑና መኩ የሚያደርጉት ነገር በደስታ ጠፋባቸው እንዲሁም ተቃቅፎ እዛው ምን ሆነሽ ነው የእኔ እህት በሰላም ወጣሽ ለቀቁሽ የሚለቁሽ አልመሰለኝ ነበር ሲላት አይ ለቆኝ አደለም እኮ አምልጬ ነው አለችው እሱም እኔ ወንድምሽ ወይ እንዲሁም እስከ ዛሬ እኮ ጨከንክ አለችው እሱም ላወጣሽ አልቻልኩማ፣ እኔን ወንድምሽ፣ እኔን አይዞሽ ብሎ አረጋጋት። እነሱም ሌላ ሌላ ነገር ማውራትማ አልፈለጉም ለጊዜው ኑኑ እስከምትረጋጋ ድረስ። ኑኑም ምንም ቢጠይቃት ምንም አላወራችም ለጊዜው በደስታ ደስ ስላላት ምንም ልታወራው ለጊዜው አልቻለችም። እሱም ቆይ እኔማ ያያዘሽንና ያሳሰረሽን ሰው ፈላልጌ ሳላጣራማ አልተውም እኮ ኔ ወንድምሽ ብሎ መኮ አባበላት። አብረው እንግዲህ በደስታ እስ በራሳቸው ደስታቸውን እየተገላለጡ እናትም አባትም በደስታ በሳቅና እንዲሁም በጣም ደስ ስላላቸው የሚያደርጉት ጠፋባቸው። አይ በቃ የምንም ነገር አናወራሽም አሁን ካረፍሽ በኋላ ከተረጋጋሽ በኋላ እያንዳንዱ ነገር ትነግሪናለሽ አሏት። አይ እቺ ጨካኛ ሄለንማ ሰውዮ እንግዲህ ተባባሪያ ጋ ደወለች እንዴ። ቴዲም ደወለላት አይ ጠፋች እኮ ብሎ ሲነግራት፣ እሷም እንዴ እሷማ እሱን ልሰማ ሳይሆን መድኃኒቱን ሰጠሃት ብላ ስትጠይቀው፣ አረ እሷ ራሷ ጠፍታለች ብሎ ነገራት። እሷም ምንድን ነው የምትለኝ በየጊዜው ሀሳብ እየቀያየርክ ምንድን ነው የምትቀባጥረው ብላ እሱንም ስልኩን በላዩ ላይ ዘጋችው። እሱም የሚያደርግ ጠፋባት፣ እሷም የምታደርገውን ጠፋባት፣ የምትሆነውን አጣች። አይ በባዶ ሜዳ እንደዚሁ በባዶ ጅ ቀራሁኝ፣ ምን ምን አስቦ ነው ይሄ ልጅ? እሷማ ይህና ህላቅማ አይኖራትም። ወታ የመጠፋበት አቅም አይኖራትም። እንዴት ብትደፍር ነው እቺ ልጅ በሚል ሀሳብ ውስጥ ተዋጠች። የምታደርገው ጠፋባት። ተነስታ ትንቀጠቀጣለች። እንዲሁም ልዋረድ ነው ምንም ሳላገኝ አምስት ሳንቲም ሳላገኝ ብሩንም ሳንቀበል ልዋረድ ነው ብላ ሀሳብ ውስጥ ገባች። እሷስ እሶስ መጨረሻ ልናያደል እንዲሁም ትዋረዳለች ወርዴቷና እነሱን እያስመሰለች ቤተሰቦቹን እያስመሰለች ኑኑ ምንም ነገር ስለ ኑኑ ያልገባችበትና ያላወቀች እያስመሰለች ከቤተሰቦቿ ጋር እያሳለፈች ነበረ። ያንንም ልታወቅላት ስለሆነ በቃ የምጠይቃት ሁሉ ጠፍቶባት ግራ ገብቶባት ትገኛለች።